እየለመነቻቸው እባካችሁን እኔ ያመኛል ልቀቆኝ እያለቻቸው ብትላቸውም ከዚህ ካስወጣንሽ የሰማሽን ነገር መስማት የሌለብሽን ነገር ሰምተሻል። ከዚህ ካስወጣንሽ የሰማሽን ነገር ትናገር ያለሽ ብሎ እንግዲህ እዛ ውስጥ አፍኗት። ሰላም ሰላም፣ ውድና የተከበራችሁ የእኔ ውድና አቆዩ የሆናችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ጽናት 57 እንግዲህ ጽናት ድራማ በጣም ተወዳጅ እና በጣም እየተጣጣፈ ያሉ ካሉት ድራማዎች መካከል ነው እና ክፍል 57 ደርሰዋል። እንዲህ እንዲህ እያለ እና መሩጌ እንደምናውቃት ጽናት ላይ ያደረጉባት አሴትና ሄኖክ እያወሩ እያለ ሰምታቸው ከዛም በኋላ ሰምቶ እንደ መሄድ እሷ ግን ከፍታ ገብታ፣ ከዛም በኋላ እንግዲህ ጽናት እንትን መሩዬን ይዟት አፍኗት ነበረና፣ ከዛም በኋላ ለምንድን ነው እንደዚህ ልታደርጊ እየፈለግሽ ብላ ጠይቃታለች። አሴትን መሩዬ ያለውን ነገር ነግራት፣ ነገር ግን እባክሽን እኔ ያመኛል ልቀቂኝ፣ ብትላትም ከዚህ ከፈታውሽ ከለቀቁሽ ትናገሪያለሽ ሊለቅሽ አልችልም ብላት፣ እንግዲህ መሩዬ በመጨረሻ እራሷ ስታ ወደቀች። ሰኒ ደግሞ ስልክ እያወራች እንግዲህ በሩ ላይ የሆነ እንትን ትሰማለች። ከዛን ድምፅ ስትሰማ እዚህ ቤት ውስጥ ሰው አለ ብላ በተደጋጋሚ ተናገረች። እንደውም ኪራ ማንም የለም አሴት ቤቷ ማንም እንዳይገባባት ስለፈለገች በሯን ዘጋች፣ ምናምን ስትለ አለቻቸው። ከዛም በኋላ በሩን እስኪ ክፈት፣ የሆነ ነገር እንደው በወለደች እናት ይዣለሁ የሆነ ነገር የሆነ ነገር አለ እዚህ ውስጥ፣ ስለዚህ እባክሽን ክፈትና እንየው ማን እንዳለ ውስጥ ብላ አስከፍታ፣ በግድ ስታ እንግዲህ መሩዬ ራሷን ወድቃ ስታ በቃ ሄዳለች ማለት ነው። ከዛን እንግዲህ አሴትም በጸጸት ማዕበል ውስጥ ገባች። እንግዲህ አባቴን ለማዋረድ ብዬ እይ እን እየታመመች እየነገረችኝ እኔ